በዛ ላይ ምንም አይነት ስራ መስራት አልችልም። ለሱ እንኳን አያስቡ። እኔ ቢሮ ላሉት ሻይና ውሃ ማቅረብ ይችላሉ አይደል? አዎ ይሄንንማ እችላለሁ። ጥሩ እሺ፣ እንደዚህ ያድርጉ። ይሄ የኔ ካርድ ነው የያዙትና፣ ነገ በዚያ አድራሻ ይምጡ። የሚኖሩበትንም እዛው ይስተካከልሎታል። ተባረክልኝ አለቃዬ። ደስተኛ ሁን። ጥሩ እሺ፣ እመጣለሁ። አንተ ሌባ ለማኝ ደግሞ እዚህ ድረስ መጣ? አረ፣ አይደለም አለቃዬ ጠርቶኝ ነው። የትኛው አለቃህ ነው ደግሞ የጠራ? አሁኑ በፍጥነት ከዚህ ቢሮ ጥፋ፣ ካለበለዚያ ፖሊስ ጠርቻ ያስይዝሃለሁ። እውነቴን ነው አለቃዬ፣ ስራ እሰጥሃለሁ ብሎ ነው የጠራኝ። ስራ ያውም ለአንተ? እሺ አትልም አይደል? ልክህን ማሳየት አለብኝ። ውጣ! እሄዳለሁ። አይደል ሷራ፣ እኔ እንደ ጠራዋቸው ነገሩሽ አይደል? አይገባሽም እንዴ አንተ የጠራቸው ግን? ለምን ስራ ልሰጣቸው ደግሞ መሆን ያደረግሻቸው ነገር በጭራሽ አልታገስሽም። ሰንጁ ታውቃለህ አይደል፣ እኔ ደሃና ለማኝ ሰዎች እንደማልወድ ይሄ አንቺ ችግር ነው የኔ አይደለም። ለማታውቀው ለማኝ ብለ ከኔ ጋር ትጣላለህ። ከኔ እኔ እየተጣላው አይደለም ባህሪሽን ነው ያልኩሽ። ሁሉንም ደግሞ አንቺ ከእግርሽ በታች ማድረግ ለምን ትፈልጊያለሽ? ዛሬ በዚህ ሰው አማካኝነት ዝምድናችንም ሊቋረጥ ይችላል። በዚህ ጉዳይ የሚቋረጥ ከሆነ እንደውም ይቋረጥ። ለዚህ ሶስተኛ ሰው ብለ እኔ ለመተው ተዘጋጀ ስተት የሆነው ስተት ነው ስተትን ስተት ነው ካላልኩ ጭራሽ ሰውም አልባልም። ጥሩ ስተትና ስተት ያልሆነው ማየት ነው የፈለግከው ከሱ ጋር ኑርና ተመልከት እኔ እንደሆነ አልኖርም ካንተ ጋር ጥሩ ሰውም በሰውነቱ አታከብሪና ውለታውን የምትከጂ ከሆነ ከእንደዚህ አይነት ሰው ጋርማ እኔ መኖር አልፈልግም ደህና አው፣ አለቃዬ፣ አለቃ ለምን እንደዚህ ያደረክ? እኔን ለመሰለ ለማኝ ብለህ ጓደኛህን ተዋለህ እንዴ? ለእርሶ ብዬ ሳይሆን አጎት፣ ለእውነት ብዬ ነው። መሄድ የፈለገ ደግሞ ይሄዳል፣ ብቻ መሄጃ ሰበብ ነው የሚፈልገው። ይልቅ ይህንን ጉዳይ ተውትና ይሄ ጥቂት ገንዘብ ነው የያዙና፣ ለራሱ ልብስና የሚፈልጉትን ዕቃም ይግዙ። ይሄ እኛ ቢሮ ነው። ጠዋት ሶስት ሰዓት ነው ስራ የሚጀመረው። እርሶም ጠዋት ሶስት ሰዓት ይምጡ። እሺ። ስራውንም አስረዳውታለሁ። እሺ አለቃ። አምላኬ በእድገት ላይ እድገትን ይጨምርልህ።